ህይወታችሁን እስከ መጨረሻው መቀየር ከፈለጋችሁ በየቀኑ ከጭንቀት ከድብርት መላቀት ከፈለጋችሁ እንዲሁም አላህ ሱብሓነሁ ወተዓላ ቀናችሁን በረካ እንዲያደርግላችሁ ከፈለጋችሁ ቪዲዮን እስከ መጨረሻው ተመልከቱት። ዛሬ የምነግራችሁ እስላማዊ ልማዶች ህይወታችንን እስከ መጨረሻ የሚቀየሩት ናቸው። እነዚህ ልማዶች የቀን ስራዎቻችሁን በአግባቡ እንድትወጡ ብቻ አይደለም የሚያደርጓችሁ፣ ውስጣችሁ ሰላም እንዲያገኝ፣ እውነተኛ ስሜት እንዲሰማችሁ ያደርጋሉ። አስቡት እስኪ ህይወታችሁን በመጠበቅ የምታሳልፉ ቢሆን፣ ምንም አይነት አክሽን ሳትወስዱ፣ ምንም አይነት ለውጥ ሳታደርጉ፣ ምንም የሚቀየር ነገር የለም። የአብዛኛው ሰው የቀን ውሉ ተመሳሳይ ነው። ሱብሂ ለመነሳት አላርም እንሞላለን። ነገር ግን ሲጮህ እንዴት እንዳጠፋ ነው ማናቅም። ስንነቃ ሶስት ሰዓት አራት ሰዓት ይሆናል። በጥድፊያ ሱብሂ ይሰገዳል። ቁርስ ምናምን ስንል ዙሁር ይደርሳል። ከዛም ከዙሁሩ በኋላ ሰዓቱ እንዴት እንደሄደ ማናቅም። ሶሻል ሚዲያ ስንጠቀም ምንም ስንል ምንም ስንል፣ በዚህ አይነት ምንም ሳንሰራ ይመሻል። ነገ ሱብሂ እንነሳለን እንላለን። ነገር ግን ከስልካችን ሳንላቅቅ ከሌሊቱ ስድስት ሰባት ሰዓት ይሆንብናል። ከዛማ ሱብሂ እንዴት ሆኖ ህልማችንን ስናጣጥም እናነገዋለን። እነዚህ የየቀን ልማዶች አይምሯችሁንና አካላችሁን የማስተካከል ብቃት ይኖራቸዋል። እንዲሁም በየቀኑ በእያንዳንዱ ቅጽበት ከአላህ ጋር ያላችሁን ቅርበት ይጨምሩላችኋል ኢንሻአላህ። ይሄ እንደ ዘመኑ አነቃቂ ቪዲዮዎች ለማነቃቃት ተብሎ የተሰራ ቪዲዮ አይደለም። ከሱ ይልቅ አእምሯዊ ስሜታዊና መንፈሳዊ ብቃታችሁን የሚያሳድግላችሁ ነው። ነገር ግን አንድ ነገር አስጠነቅቃችኋለሁ። ይሄ ነገር የሚሰራው በቁርጠኝነትና በተደጋጋሚ ከተገበራችሁት ብቻ ነው። እንዳታሳልፉት። ሴጣንን አሸንፋችሁ እስከ መጨረሻው እዩት። የመጀመሪያው ጠዋታችሁን በሰላት ጀምሩት። ብዙዎቻችን የምንቸገርበት ለስኬታችን ግን በጣም ወሳኝና ቁልፍ የሆነው ነገር ጠዋታችንም በትክክለኛው መንገድ መጀመር ነው። ይሄ ማለት ለፈጅር ሰላት በጠዋት መነሳት ቀናችንን ለማሳመር ትክክለኛውና ብቸኛው መንገድ ነው። የአብዛኛው ሰው ጠዋት የታወቀ ነው። ቅድም እንዳልነው ሱብሂ ላይ አላርም እንሞላለን። ነገር ግን እንዴት እንዳጠፋ ነው ሳናቀው ሶስት ሰዓት፣ አራት ሰዓት እንነሳለን። ጠዋቱ በዚህ መልኩ ያልፋል፣ ምንም ነገር ሳንሰራ፣ ምንም ነገር ሳናደርግ እኩለ ቀን ይደርሳል። ሁል ጊዜ ለፈጅር ሰላት ለመነሳት ቁርጠኛ የሆነ ሲስተም ገንቡ። በዚህ አጋጣሚ ሱብሂ ላይ ለመነሳት በጣም የምትቸገሩ ልጆች ካላችሁ፣ ልክ እንደኔው ማለት ነው፣ ሱብሂ ላይ እንድንነሳ የሚያደርገን በጣም ቀላል ዘዴ አለ። ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ ያሳውቁ። ሁለተኛ ጾምን አብዙ። ጾም ማንነታችሁን ያስታውሳችኋል ምን ያህል ደካማ እንደሆናችሁ ያስታውሳችኋል። ለሰዎች እንድታዝኑ፣ የረሃብን ከባድነት እንድትረዱ ያደርጋችኋል። ዋናው ትምህርት ግን ይሄ አይደለም። ለስሜታችሁ ተገዢ እንዳትሆኑ ያደርጋችኋል። ይሄ ደግሞ ራሱን የሚቆጣጠርና ስነ ምግባር የተሞላው ጠንካራ ሰው ያደርጋችኋል። አንድ ነገር ግን አትርሱ። የተለያዩ ሰዎች የተለያዩ ፍላጎት ነው ያላቸው። አንተ ቦዲ ቢውልደር ግዙፍ የሆነ ጡንቻን ከሆነ የምትፈልገው ምናልባት መጾም ላንተ ላይ መከር ይችላል። ነገር ግን ጤናማ የሆነ ሰውነትን ጠንካራ የሆነ የአእምሮ ብቃትና ሰላምን እንዲሁም ስሜቱን የሚቆጣጠር ሰው መሆን ከፈለግ ጾምን እንድታዘውትር መክርሃለሁ። ሶስተኛ ቁርአንን አንብብ ወይም አዳምጥ። ቁርአን የህይወታችን መመሪያ ነው። ያለሱ መንቀሳቀስ አንችልም። እያንዳንዱ የህይወታችንን ክፍል ከሱ ጋር አብረን የምንንቀሳቀስ ከሆነ ህይወታችንን ስኬታማ እናደርገዋለን። ለህይወታችን የሚያስፈልጉ እያንዳንዱ ነገሮች በሙሉ ቁርአን ላይ ተጠቅሰዋል። እሱን አንብቦ ተረድቶ በተግባር ማዋል የቻለ ሰው ህይወቱ በስትክክል ስኬታማ ይሆንለታል። ስለዚህ የህይወታችንን መመሪያ የአላህን ስብሃነሁ ተዓላ ቃል በየቀኑ ማንበብ መረዳት ይኖርብናል። ህይወታችን ለሚገጥሙን እያንዳንዱ ችግሮች መፍትሄ አለው ጠቀምንበት ከተገበር ነው ለብቻው ያለማንም እርዳታ ቁርአን ያላቸውን የኛን ህይወት ስኬታማ ማድረግ ይችላል። አራተኛ አካላዊ እንቅስቃሴ አድርግ። ረሱል ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ ጠንካራው አማኝ ከደካማው አማኝ የበለጠ አላህ ዘንድ ተወዳጅ ነው። አላህ ጠንካራ እንድንሆን ንቁ እንድንሆን ነው የሚገፋፋል። እንዴት መሮጥ፣ መጋለብ፣ መዋኘት እንዲሁም እንዴት መጣላት እንዳለብን እንድናውቅ ይፈልጋል። በአካል ብቃት ብቁ መሆን በጣም በብዙ መልኩ ይጠቅመናል። ይሄ ማለት ግን ቦዲ ቢልደር ሁኑ ማራቶን ሩጡ ማለት ላይሆን ይችላል። ነገር ግን ዝም ብለህ አትዘፍዘፍ፣ አትቀመጥ፣ ተነስ፣ ተንቀሳቀስ። በአካል ብቃት ብቁ መሆን ማለት ዝግጁ መሆን ነው። ራሳችሁን ለመጠበቅ ቤተሰባችሁ፣ ሚስታችሁን፣ ልጆቻችሁን ለመጠበቅ ዝግጁ መሆን ነው። እስኪ ሁላችንም ራሳችንን እንጠይቅ። የሆነ ድንገተኛ ነገር ቢፈጠር ያንን ነገር ለመመለስ ዝግጁ ነህ? ዝግጁ ነሽ? ቤተሰብህ ማለት አላህ የሰጠህ አደራ ናቸው። አምስተኛ የቤተሰብ ጊዜ ይኑረህ አስብ እስኪ ለመጨረሻ ጊዜ ከቤተሰብህ ጋር ተሰባስበህ የሳኮ የተጫወቅከው መቼ ነው በቤት ውስጥ የተፈጠረውን ችግር በውይይት በንግግር የፈታኸው መቼ ነው የብዙ ሰዎች ችግር ነው ኃላፊነታቸው ሰርቶ ብር ማምጣት ብቻ ይመስላቸዋል ቀኑን ሙሉ ስራ ውለን ማታ ገብተን ቀጥታ የምንተኛ ከሆነ ቤተሰባችን ያለበትን ሁኔታ የማናቅ ልጆቻችንን የማንከታተል ከሆነ ይሳራ ብቻ ነው የልጅ አርአያ አንተ ነህ አንተ ስሰግድ ሲያየህ ነው እሱም መስገድ የሚፈልግ የሚፈልገው አንተ ስትቀራ ሲያይህ ነው መቅራት የሚያስደስተው። ከቤተሰብህ ጋር ያለህን ችግር በሰላም በውይይት የማትፈታ ከሆነ፣ ሁልጊዜ የምትጣላ ቤት የምትበጠብጥ ከሆነ የልጅህ አይምሮ በመጥፎ ነገር ይሞላል። ሀገርም እኮ የሚመሰረተው ከቤት ተጀምሮ ነው። ቤቱን በትክክል ማስተዳደር ያልቻለ ሰው ሀገሩን እንዴት ብሎ ይመራል?